ቤተሰብም ያህል እናንተም ታውቃላችሁ ሄዳችሁ ማየታችኋል። ብዙ ቻሌንጆችን አልፋለች። ስለ ትንሽ ትንሽ ረፍት ያስፈልጋታል። እዩ አሁን ያለችበት ሁኔታ በጣም ደስተኛ ናት። ቤተሰቦች፣ በዚሁ አጋጣሚ ልናገር፣ የአብርሽም ቤተሰቦች የኛም ቤተሰቦች ሆነው እነ ማዘር እነ ሲስተር አባቱም ነበረ፣ ቡዝዬም ነበረች። የአብርሽ አባት ቡዝዬ ህቱ ነበሩና ቤት መጥተው እያወሩ ነው እነሱ ከህይወት ነው የተማሩት። እኛ ገና ያላየነው ነገር ስለሆነ ወደፊት ምን ሊያመጣብን እንደሚችል አናውቅም እና እና ያው እናንተም እያላችሁት እንዳለው አንድ እድል ብትሰጠውና እኛም ከነማሚ ጋር አውርተን ሩታን ብንጫናት ማለት ለመጨረሻ ጊዜ ከመውለዷ በፊት ይሄ ነገር ተደርጎ አብረ ሆኖ የሚያሳልፉበትን ነገር ልጃቸውን የመጀመሪያ እይታ አብረው ሆኖ እንዲያሳልፉ፣ እሷን ስቃይ በዛ ሰዓት ምጥዋና ማየት አለበት፣ ያንን ነገር ማየት አለበት። ምክንያቱም ሞር ፍቅር የሚመጣው ከዛን ቀን በኋላ ነው። ታውቂዋለሽ አንቺ ግርና ግርም ይጋጫል እኮ ሰውና ሰው አይደለም ግርና ግርም ይጋጫል። ስለዚህ እነዚህ ልጆች ሁሉ። እኔ ሩቲን ወግኛ አይደለም ማውራው። ሰላም ሰላም ሰላም። የኛ ውድና የኛ ውድ ቤተሰቦች እንደት ናችሁ አለኛ? እግዚአብሔር ይመስገን ያው እንግዲህ ዛሬ በአዲስ ነገር መጥቼ ላችኋለሁ የመጣውበትም ጉዳይ ለእናንተ ማስተላለፍ እና ለእናንተ ማሳየት ስለምፈልግ ነው። እናንተኛ ቤተሰቦች ስለሆናችሁ እና ቤተሰብ ዛሬ እነ አሁን ያለውት እነ ሩታ ሰፈር ነው። ያው እንደ አጋጣሚ ሆኖ ሩቲ ተኝታለች። ሩታ ተኝታለች፣ ግን ሜላጋ ደውዬ እንድትመጣ ነገር ታለው ያው አንዳንድ ነገሮች ማውራት ስላለብን ያው እኛም የአብርሃም ጓደኞች ብቸኛ ስትሆን ሄደን ሳንጠይቃ ስንቀር ልክ ከጓደኞቹ ጋር አብራችሁ እናንተ ምን ሆናችሁ ምናምን የሚባል ነገር እንዳይመጣብን እኛም ለሩታ ያለን ፍቅር ለማሳየት ምንም የአብርሃም ጓደኛ ብንሆን የሩታ ከሩታ ጋር ግን እኛ ልክ እንደ አብርሃም ነው ማያት፣ እንደ አብርሃም ነው በአብርሃም ብኩል በቃትም እንደ አብርሃም ማየት። በጣም የምወዳት እህቴ ነች እና አለን፣ ከጎንሽ ነን ብዬ ለመጠየቅ የሚያክል ነው። ያው ቤተሰቦቿንም ለማግኘት ነው የመጣሁት። እና ቤተሰብ ያው አሁን ላይ ሩታ ያለችበት ነገር በጣም ደስ ይላል። በጣም ደስተኛ ነች ከቤተሰቦቿ ጋር የምታሳልፈው ነገር ከጭንቀት ውስጥ ወጥታለች። ያ ከዚህ በፊት አዲስ አበባ ያለች ምናምን የምትጨናነቀው ነገር በሙሉ አሁን ላይ የለም። እና ያንን ነገር ነበር እኔ የምፈልገው። ምክንያቱም ካለችበት ነገር አንጻር እና እየሆነ ካለው ነገር ደስተኛ እንድትሆን ነው የምፈልገው። ትንሽ ተከፍታ፣ በጣም አዝና፣ ብዙ ነገር አሳልፋለች፣ ብዙ ነገሮች፣ ብዙ ስቃዮች ማለት በቃ ባይሆን ደስ ይለኝ ነበረ። ግን እነዛን ነገሮች አሁን አልፋ ከቤተሰቦቿ ጋር ሳያት፣ ሁልጊዜ ደስተኛ ሆና ነው እየመጣች ያለችው። እኔ ደግሞ መፈልገው፣ እኛም የያብራም ጓደኞች ምንፈልገው ይሄንን ነገር ነው። ሁሌም ደስተኛ እንድትሆኑ ምንፈልገው። በቃ አሁን ያላት ነገር ከቤተሰቦቿ ጋር ቤተሰቦቿ እንዴት ደስ እንደሚሉ እያየን ነው። ምን አይነት ምክሮች፣ ምን አይነት አቀባበሎች፣ ምን አይነት እንክብካቤ እያደረጉላት እንዳለ በቃ ደስ ይላል ማለት በጣም ደስ የሚል ቤተሰብ ነው ያለውና በዚህ መሃል እኛም አብረን እንዳለን ከጎኗ እንደሆን ለማሳየት ዛሬ እሩታ ሰፈር ተገኝቻለሁ። እና አንዳንድ ነገሮች ደግሞ ትላንትና የተለቀቀውን ቪዲዮ አይታችኋል። እሩታ እናቷ፣ እና እህቶቿ ምናምን አንድ ላይ ሆኖ እየመከሯት ነበረ ወደ ቤት እንድትመለስ እና ከአብርሃም ጋር የሚታረቁ እንዲታረቁ ትክክል ነች ማሚዬ የተናገረችው ነገር፣ በጣም እያንዳንዱ ነገር በጣም ተመችቶኛል። ማለት በቃ አንድ እናት ለልጇ የምታስብ እናት ልትናገር የምትችለውን ነገር ነው ማሚዬ የተናገረችው። እና ሩታም ያንን ነገር አክሴፕት አድርጋ ተቀብላ ይህን ነገር ማለት ምናልባት ማሚዬ ከተናገረችው ነገሮች ውስጥ ልጅነት ይዟችሁ ሊሆን ይችላል አሁን ላይ እና ልጁም ያላባት ከጎኗ መሆን አለበት፣ በኢሳት ያላባት ማድረግ የለበትም እያለች ነው የተናገረችው። ያንን ነገር ሩታ ብትቀበል በጣም ደስ ይለኛል። ግን ላጨናንቃት አይደለም አሁን የመጣው እንደ በፊቱ ተመለሺ ቱም፣ እናትየው ስንት ውጣ ወረድ አሳልፋ፣ ስንት ነገር አሳልፋ ነዋ፣ ስንት ልጆች ወልዳ፣ ብዙ ነገሮችን ታውቃለች። ከባል ጎን ሆና ማለት ነው። ልጇ ያለናት ያላባት፣ ካጠገቧ ሳይሆን ልጅ እንድትወልድ አትፈልግም፣ ምክንያቱም ስቃዩንም ህመሙንም ጉዳቱንም ስለምታቅ ማለት ነው። እናት እና እናት የምትለው ምክር ከህይወቷ ካሳለፈችው ነገር አንጻር ስለሆነ ብትሰማት ያንን ነገር ብትጫናት እፈልጋለሁ በዚህ ሰዓት ማለት ነው እና ያንን ነገርም ላወራት ሜላትን ደውዬ ጠርቻታለሁ። ያው እሩቲ ትንሽ ደክሟት ተኝታለች። ለዛ ነው እንጂ ሩታንም ላገኛት ያው እንደ አብራም ጓደኞች እኛም ከጎን በዚህ ሀሳብ ተስማምተን ሁሉም ቤተሰብ አንድ ላይ ሆኖ ከአብርሃም ጋር ያው እድል እንድሰጠው ለአንዴና ለመጨረሻ ጊዜ በእርግጠኝነት ነው የምላችሁ። ነው ሩታ እድል አንዴና አንድ ጊዜ ብሰጠው አብርሃም የመመለስ አቅሙ ከፍተኛ ነው የሚሆነው። ምክንያቱም ጓደኛዬ ስለማቀው እስካሁን ምንም እያደረገም አይደለም፣ ምንም አይነት ነገር ውስጥም አይደለም። እንደምታዩት ወይም ከኤርሜላ ጋ ከሌላ ሰው ጋር እንደምታዩት አይደለም ይሄ ነገር አሁን። እሷ መታ ኤርሜላ ታገኘዋለች እንጂ አብርሃም አስተሳሰቡና ሁሉ ነገሩ በቃ ሩታና ሩታ እንደሆነች እኔ አውቃለሁ። ሌላም ሴት መቶ አብርሃምን ሊያሳስተው አይችልም፣ ወይም አብርሃም ሊሳሳተው አይደለም። እሱን ሩታም ታውቃለች። ግን በመሀል እነዚህ ነገሮች ለመጥፎ ሊሆኑ ይችላሉ ብላ ሩታም አብርሃም እንዲማር ፈልጋ እንትን ያለችው ነገር ክፍተቱ በጣም ሰፋና እዚህ ደረጃ ደርሷል። ግን አሁን ላይ ቤተሰብ፣ የአብርሃምን ቤተሰብ፣ የሩታን ቤተሰብ እየፈለጉት ያሉት ሁለቱ እንዲታረቁ ስለሆነ ቤተሰብ እንዲጫናት በስነ ስርዓት በቃ በደንብ ተጭኗት ነገሮችን አስረድቷት ያው የሰው ልጅ ይሳሳታል፣ ያጠፋል። ግን አንድ እድል እንዲሰጠው ለማድረግ እያሰብን ነው። እሱን ነገር ነው መሆንም ያለበት። ያው ደስታዋን ደስ ብሎኛል በቃ ማለት አሁን ላይ ያለችበት ነገር የሳቀች ነው የምትመጣው ምናምን፣ ያን ነገር እንዲደፈርስ አልፈልግም። ከቤተሰቦቿ ጋር ያለው ነገር ደስ ይላል። ግን ያ ነገር ሙሉ ሊሆን የሚችለው ደግሞ ባልየውም ደግሞ መጥቶ አሁን ስለደረሰ አብሮሽ ስቃይሽን ማየት አለበት። ስታምጪ ያንን ነገር እንትን ማለት አለበት። ምክንያቱም ምን ያህል ከባድ እንደሆነ ካላየ ፍቅር ይቀንሳል የሚባል ነገር አለ። ለልጅ ብዙ ጊዜ እናቶች ሲያወሩ እሰማለሁ። ባሎቻቸው አጠገባቸው እንዲሆኑ ይፈልጋሉ፣ በምጣቸው ሰዓት ያ ነገር ስለሚያስፈልግሽም። ከዛ ነገር አንጻር ብቻ ሳይሆን አንድ ድር ሰተሽ የወደፊት ህይወትሽን በደስታና በልጆች ልጅ ከመጣ በኋላ ብዙ ነገር ይቀንሳል። ብዙ ነገር ሰው ለቤቱ ነው የሚኖረው ብርታቱንም መቻለንም ሁሉ ነገርንም ስለሚሰጥ ልጅ ከተወለደ በኋላ ያን ነገር ሁለታችሁን ነገር ሞር ክሎዝ እንድትሆኑ ሊያደርጋችሁ ስለሚችል ከመውለድሽ በፊት እድል ሰጣው እና አንድ ማለት ቻንስ ሰጠሽ፣ በቃ ይቅርታውን ተቀብለሽ ሩታ ክፍተታችሁን ብትሞሉ ደስ ይለኛል። ሩታዬ፣ ያው ሁል ጊዜም እንደምታየው ከጎንሽ ነኝ። የአብራም ጓደኞች ብንሆንም ዘጠኝ ወር ምን ያህል ነገር እንዳሳለፍሽ እኔ አውቀዋለሁ። አብረንም ሆነን ብዙ ነገር አይተናል አዲስ አበባም። ግን ያ አሁን ያለሽበት ነገር ደስተኛ ሆነ ይችላል። ደስ ይላል። ዘጠኝ ወር በሙሉ ግን የተሰቃየሽውን ስቃይ አውቃለሁ። ባይሆን ደስ ይለኝ ነበር በእንደዚህ አይነት ሁኔታ ባታሳልፊ እኔ ደስ ይለኝ ነበር። ግን አሁን ደስተኛ ስትሆኚ ደግሞ የበለጠ ደስተኛ ሆኛለሁ እና ሞር ደግሞ ደስታችን አሪፍ እንዲሆን ከአብርሽ ጋር እንደተሰተሹ ታርቀሽ ብናይ በጣም ደስ ይለናል እና ብዙ ነገር እያወራው ነበር፣ ታውቃለህ። ከሜላ ጋር እንደዋወላለን እደውልላታለሁ። ያለውን ነገር ምንም እንዳይከፋት ምናምን በቃ እንዳትበሳጭ፣ ያው እናንተ ከጎኗ እንዳላችሁ ደስተኛ እየሆነች ነውና እኛም አለን። አንዳንድ ነገሮች የሚያስፈልግ ከሆነ ምናምን ብዬሽ፣ ከሜላ ጋር እደዋወላለሁ፣ እነግራታለሁ። ሩታም ጋር እደውልላታለሁ፣ እናወራለን። በቃ ደስተኛ ነች፣ ቤተሰብ ደስ ይላልና። ግን በዚህ ደስታ ላይ ደስታ እንዲጨምር አንድ እድል ለአብርሃም ብትሰጠው ደስ ይለኛል። ለምን ነገሮች እንደሚስተካከሉ ስለማ ከዚህ በኋላ ማለት ነው። ሌላም ሰው የማይመጣበት ነገር ነገሮች ሊያበላሹ የሚችሉ ነገሮችም እንዳይፈጠሩ ለማድረግ ያንን ነገር ብታደርግልን ደስ ይለኛል። ሩታይ እንግዲህ አሁን ላይ ቤተሰብ ከገባበት በኋላ ግን ብዙ ነገር ይስተካከላሉ ብዬ አስባለሁ። ማለት ከእናቷ ምክር ውጭ ትወጣለች ብዬሽ አላስብም። እህቶቿም በጣም እየተናገሯት ነው፣ በጣም ነው ደስ የሚሉት። እና ቤተሰብ ሌላ በቃ ለዚህ ጉዳይ ነው የመጣሁት። ሜላት እየመጣች ነው ች። ሜሊ ደህና ነሽ? አማን ሰላም ነው። አማን ደህና ነሽ? ነው ሰላም ሰላም። ውድ እና የተከበራችሁ ፋሚሊያዎቻችን እንዴት ናችሁ? ያ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ እዩ ጠርቶኛል። ለምን እንደፈለገኝ እንኳን አላውቅ። ዛሬ የጠራሁሽ ይቅርታ ልልሽ ነው። በዛው ባለፈው ጠርታኝ ለክርስትና። አዎ ባይዘዌ ልቀየማችሁ ብዬ ሳይግን ግን አዲስ አበባ ሄደን ነበር። ታይሽ ያንን ነገር ሳይ አይ በቃ ልክ ናቸው ያኛው ይበልጣል ምናምን ብዬ ይዚ እንገናኛለን። ያኛውን ማስቀደም ይቅርታ። ችግር የለውም። ይቅርታ ማለት ነው። አይ ያንን ወንበዴ ጎረምሳ አሰብን ቸገረኝላ። ማርጌላችኋለሁ አይሆን እና ደህና ነሽ አለው። እግዚአብሔር ይመስገን ሁሉ ሰላም ቤተሰብ፣ ምናምን ደህና ናት። እግዚአብሔር ይመስገን ያው እንግዲህ የልጅነት አድሜ ጀመረች። ኧረ እንትን እያለች ነው ትምህርት ቤት ገባች። ሙዛዛ እናንተ ቤት እንዳለ ልጅ በልጅ ሆኖ አይገርምን? ግን አራት ልጅ አይ በስመ አብ ያሩት ይሄ ይሁን ሊወጣ ደርሷል አ በረከት ነው እንግዲህ፣ ማሬም ደስ ማሚ ደስ እንደሚላት አስብ ልጅ በልጅ ነው። እነሱ ግን ማለት አሁን ኦኬ ሁለተኛ በጉጉት እየተጠበቀ ነው። ስለዚህ ቦታውን ለቀቅ ብናደርግ ይሻላል። እስሁ እስካሁን የኛ ታቅፈዋል የመጨረሻ ልጅም ስለሆነች ደግሞ ትፈራለች። ለዛ ብለን ለዛ ብለን ለቀቅ እናደረግላታለን ማለት ነው ቦታውን እና ሜሊ ዛሬ እንግዲህ በቤተሰብ ፊት ያው የጠራው ያው የሩታም የኛም ወዳጆች ናቸው ብዙ ነገር ስለሚያስጨንቃቸውም ነው። እና ማለት አሁን ላይ ሩታ በጣም ደስተኛ ነች። ያው በስልክ ማወርተናል እንደምናያት ማለት ብዙ ውጣ ውረድ አሳልፋለች። አሁን ላይ ደስተኛ ነች። ቤተሰቦቿ ጋር ያለው ነገር በቃ ደስተኛ ሆና ነው እያሳየች ያለችው። ከናንተ ጋር ስናያት በጣም ደስ ይላል። በቃ ማለት እኛም እንደ አብርሃም ጓደኞች ይሄ ነገር ደስተዋ እኛም ደስታችን እንደሆነ ወንድማችን ሚስትም ስለሆነች እኛም ደስታችን እና እኛም ከጎኗ አብረን ያለ ነው። ትናንትና በቃ ማለት ያው እንደ እህት ማድረግ ያለባችሁን እንክብካቤ ከዛ በላይ እያደረጋችሁላት ነው በጣም እናንተ እኛን ማለት እናንተ ማመስገን አይቻልም፣ ግዴታችሁ ስለሆነ ማለት ነው። ግን አንድ ነገር እዚህ የመጣው ማለት ማሚ ትላንትና እያነሳች የነበረው ነገር አለ። ማሚ እየተናገረች ያለችው ከህይወቷ ካሳለፈችው ነገር አንጻሮች ህይወትንም ስለምታቀው፣ እኛ እንደውም ያሁኑ ትውልድ ህይወትን እንደነሱ አናውቀውም፣ ወጣ ውረድም ብዙ አላሳለፍንም እና አባቶቻችን ወይ እናቶቻችን የሚነግሩን ነገር መስማት ደግሞ ይሻላል። ምክንያቱም እነሱ ከህይወት ነው የተማሩት። እኛ ገና ያላየነው ነገር ስለሆነ ወደፊት ምን ሊያመጣብን እንደሚችል ይችላል አናውቅም። እና ያው እናንተም እያላችሁት እንዳለው አንድ እድል ብትሰጠውና እኛም ከነማሚ ጋር አውርተን ሩታን ብንጫናት ማለት ለመጨረሻ ጊዜ ከመውለዷ በፊት ይሄ ነገር ተደርጎ አብረ ሆኖ የሚያሳልፉበትን ነገር ልጃቸውን፣ የመጀመሪያ እይታ አብረ ሆኖ እንዲያሳልፉ፣ እሷንም ስቃይ በዛ ሰዓት እንጥዋና ማየት አለበት ያንን ነገር ማየት አለበት። ምክንያቱም ሞር ፍቅር የሚመጣው ከዛን ቀን በኋላ ነው ታውቂያለሽ፣ አንቺ እና ያንን ነገር እንዴት ማለት ማሚጋር በደንብ እንድትጫናትና እና ምን አንዴና ለመጨረሻ ጊዜ በቃ አንድ እድል እንድትሰጠው በቃ በኛ በኛ ማሳብ ውስጥ ያለ ነው። በአብርሃም ጓደኞች ውስጥ ይሄን ነገር ያሰብ ነው ያለ ምን አለ መሰለኝ፣ እኛም አይታችኋል፣ ቤተሰብ የሚያየ ነው ማዘርም ሲስተርም ሁሉም በየፊናው እየመከራት ነው። ግን ደግሞ ዘጠኝ ወር በሙሉ ያሳለፈችበት የራሷ የሆነ እንትን አለ። ብዙ ቻሌንጆችን አልፋለች ይችልች ከመጀመሪያ ጀምሮ ከእርግዝና ሰዓት ጀምሮ የሆነ አንዱ ተሻለ ስትል አንደኛ መጥቶ ይበጣበጣል። አንደኛ ተስተካከለ ብለን ደስታችንን ስናጣጥም የሆነ ነገር መጥቶ ድፍርስርስ ያደርገዋል። እና በጣም እንትን ብላለች። ትንሽ ተሰቃይታለች። አጥፍተዋል። ሁለቱም ልጆች ናቸው። እኛ አሁን ስለ ትዳር እኔ ራሱ እንትን ማለት ብዙ ልምድ የለኝም፣ ካገባው በቅርብ ነው የገባሁት። ግን ልምድ ካላቸው ከእናቶቻችን ከአባቶቻችን ስናይ ትዳር ብዙ ውጣ ውረድ አለው። ትጣላለህ፣ ትታረቃለህ። መቻቻል አለ፣ መቻቻል የሚባል ነገር አለ። መቻቻል አለብህ፣ የአንተን ባህሪ የእሷን ባህሪ። በቃ ብትጣላ መታረቅ ይሆን አለ አይደል? እግርና እግር የሚጋጫል እኮ ሰውና ሰው አይደለም እግርና እግር የሚጋጫል። ስለዚህ እነዚህ ልጆች እኔ ሩቲን ወግኜ አይደለም ማወራው ወይም ማብረሽን ወግኜ አይደለም ማወራው። ሁለቱም ልጆች ናቸው። ብዙ ቻሌንጆችን አሳልፈዋል ከዚህ በፊት ስለዚህ አስተዋይ ሆነው በቃ ያለፈውን ትተው አሁን የሚመጣው በረከት ነው። አንደኛ ልጅ በረከት ነው አይደል? ልጅ በረከት ስለሆነ ለልጃቸው ሲሉ ሁሉን ረስተው ሁሉን ትተው ታርቀው እንደ በፊቱ ፍቅራቸው ተመልሶ ማየትን እንፈልጋለን። ልክ ናቸው። እናንተን ቤተሰብም እንደዛ ነው የሚፈልገው። እናውቃለን፣ ግን እቺ ልጅ አሁን ያለችበት ሁኔታ በጣም እኛ ከመጀመሪያ ጀምሮ እያየን ነውና። ቤተሰብም ያህል እናንተም ታውቃላችሁ ሄዳችሁ ማየታችኋል። ብዙ ቻሌንጆችን አልፋለች። ስለዚህ ትንሽ ትንሽ እረፍት ያስፈልጋታል። እዩ፣ አሁን ያለችበት ሁኔታ በጣም ደስተኛ ናት። እኔም ትናንት ቁጭ አርጊ እየመከርኳት ነበራ። አዎ ትነግረኛለች እኮ አሁን እሷም አውራታለሁ፣ አንቺም እየነገርሽ ነው ነውሻለ ስለምንነግሩኝ ነገር እና ምናየውም ነገር ምታዩትም ነገር አለ። ግን ምናልባት አሁን ውስጧ ላይ የያዘችው ነገር ሊኖር ይችላል። ምናልባት በእናንተ ፊት ደስታውን እያሳየች፣ ግን እናንተ እንዳትከፉ ብላ በውስጧ እርግጥ ነው የሆነ ሊያስከፋት የሚችሉ ነገሮች ልታይ ትችላለች። ምናልባት እናንተ ያ ስሜት እንዳይንጸባረቅባችሁ ፈልጋ ሊሆን ይችላል። ግን ሞር ደስተኛ መምሰሏን ሳይሆን በቃ እናንተ ማዘርም በመቆጣትም ደረጃ ሊሆን ይችላል እና ተቆጣት። ያው የተቆጣሽ የተናጋውን በምክር ነው እንዳትጨናነቀው ያለችበት ነገር ስላለበት፣ አዎ በምክር ነው። እኛም ልክ እንዳልከው ጫን ማለት ስላልፈለግን ነው። ግን ደሞ አለ አይደል እየመከረን ምን እያለን መታረቃቸው አይቀርም እርግጠኛ ነኝ እኮ ያንን ነው እኔም ማስበው። አሁን መታረቃቸው ለማይቀር ነገር አሁን ላይ ለምን ይሄንን የስቃይ ጊዜ ታሳልፍ በሚል ነው ምን አሁን እልህ አለባቸው ሁለቱ እልህ ላይ ናቸው። እሱም ለምን እንደዚህ ሆነ እሷም ለምን እንደዚህ ሆነች ምናምን ሁለቱም ጋር ስታይ ማለት ነው የሁለቱንም ነገር ስታይ እንደዚህ እንደዚህ በመሀል እልህ እና ልጅነት ልጅነት አለ። በጣም ልጅነት ያጠቃቸዋል፣ ሁለቱንም ማለት ነው። ልጅነት ስላለ ነው እንጂ አይታረቁም በዛው ይቀራሉ ምናምን ማለት አይደለም። ሁለቱም ይታረቃሉ። እኛ ሰላማቸውን ነው ፈልገው ባይዘው የአብርሽን ቤተሰቦች በዚ አጋጣሚ ልናገር የአብርሽም ቤተሰቦች የኛም ቤተሰቦች ሆኖ እነ ማዘር እነ ሲስተር አባቱም ነበረ፣ ጉዝዬም ነበረች። የአብርሽ አባት ጉዝዬ እህቱ ነበሩ። ና ቤት መጥተው እያወሩ ነው። በስልክ ያወራ ይገናኛ ነው። ትላንት ቪዲዮ ላይ ብለው ነበረ እና እኔ ራሱ ትላንትና አልነበርኩም እንደ አጋጣሚ ደውለውልኝ ነበር። ትላንት ራሱ ቪዲዮ ላይ ማለት ነው ያውለውልኝ ስላልነበርኩ ስላልተመቼኝ ነው። በቃ ካልተመቸሽ ምን ማድረግ አንችልም ስላሉ ነው። እና እያወራናት ነው። እኔ ደግሞ እንደ እህትነት ከሷ አንድስት ይሻላል። በትዳርም ቢሆን እና እንደ ታላቅም እንደ እህትም እየመከርኳት ነው። እና ሚሉ በቃ ላስብበት ነው የምትለው። ላስብበት፣ ይስተካከላል ትላለች። በጊዜው ሁሉ ነገር በጊዜው እንትን ይስተካከላል ነው የምትለው እሷ። በቃ ይሄንን ነው የምትመልስልን። በጊዜው ይስተካከላል፣ እሺ በቃ እሺ ነው የምትለው። እሺ ለምን ትዳር ልጅ ተወልዶ ያለ አባት ማደግ የለበትም የለበትም። ነገ እኮ የሚወጣው ልጅ አባቴስ ብሎ ይጠይቃል። በምን ደግሞ የሚዲያ ሰው እንደመሆናቸውን መጠን እንዳልጠቀልሽ ሙሉ ነገር ወደፊት፣ አሁን ተለያዩ ተብሎ አሁን ወደፊት ልጁ ሲያድግ የሚያየውን ነገር እስኪያስቢ በሚዲያ ያለውን ነገር ምንድን ነው አይምሮ የሚሰማው የሚለው ነገር አለ። ስለዚህ ሕዝብ ያወቀው ነገር ስለሆነ ለልጁም እድገት መጥፎ ሊሆን ስለሚችል ያንን ነገር መሆን የለበትም እና አሁን ነገሮች ይስተካከሉና እሱም ይመጣል፣ ይታረቃሉ። ሩታ ፍቃደኛ ከሆነች አብርሃም እምቢ ሊልበት የሚችልበት ምክንያት ሁሌም ዝግጁ ነው አብርሃም ማለት ነው በዚህ ሰዓት የሩታን ይቅርታ መቀበል ብቻ ነው እሱ የሚፈልገው እኔ ጓደኛዬ እንደመሆኑ ስለማቅ ማለት ነው ይቅርታዋን ብቻ እንድትቀበለው ነው የሚፈልገው ያው ሩታ እልህ ውስጥ ገብታ በወሰነችው ውሳኔ አንዳንዴ ከምታያቸውም ወሬዎች ይደርሷታል እሱም ጋር ወሬዎች አሉ ምንም ያልተፈጠረ ነገር ተፈጥሯል እየተባለ ብዙ ነገሮች እንትን ይባላሉና እነዛ ነገሮች የበለጠ ክፍተታቸውን እያሰፉት መጡ አስቢ ከዛ ጊዜ ሩታ እንትን ሚስት አለው በፍቅረኛ ነው ብላ መጣ፣ ያን ውሸት ሆነ። እንደገና ልጅ አለ ተባለ ውሸት ሆነ። ያንን ሁሉ ነገር እያስረዳሽ እና እያወቅሽ አሁን ደግሞ ድጋሚ ለምን እንደዚህ ታስቢያለሽ ነው? አሁን እሱ ነገር እኔን ብቻ ማመን አለብሽ፣ በቃ ያ ነገር ነው። ግን ክፍተታቸውን እንዲፈጠር ብዙ ሰዎች እየመጡ ነው። በሲጀመርኮ ይሁን መሰለ ሁለት እኮ ሰላም ናቸው በዙሪያቸው ያሉ ናቸው እኮ እንደዚህ እያበጣበጡ እያጋጩ ያሉት። ሁለቱ ብቻቸውን ተነጋግረው ችግራቸውን መፍታት ይችሉ ነበር። እንደዚህ ጃጁሪት ራሱ አይሆንም ነበር ነገሩ ማለት ነው። ግን ያችኛውም ስመጣ ይሄኛውም ሲመጣ፣ በቃ እንደዚህ ብጥብጥ፣ ሶስተኛ ወገን እያስገቡ በጣም ሰፋ ነገሩ። መቋጨት ይችሉ ነበር እዛ ጋር ግን ልጅነትም አለ እልህም አለ። በቃ ልጅነት ከእልህ እኮ ልጅነት ላይ ነው ያለው፣ በቃ እንጂ ትልቅ ስትሆኝ እኮ ትተዋለህ ሁሉ ነገር። ትዳር እንዴ አይደለም መቻሉንም ሁሉ ነገር ይሰጥሻል፣ እድሜ ሲገፋ ማለት ነው፣ ማስተዋሉንም ሁሉ ነገር። ግን ያው እልህ የልጅነት ፍቅር አለ። በልጅነታቸው አይደል ነው የተፋቀሩት? ለዛ ነው ልክ ነው። አዎ ያንን ነገር ደግሞ የሆነ ነገር ደርሶባቸው አይደለም መማር ያለባቸው። ሰው ከተማሩት ሰዎች የሚመክሯቸው ምክር መስማት አለባቸው። ያለበት ልክ ያስከሆነ ድረስ። ሚሊ እንግዲህ እኛም የአብርሃም ጓደኞች ከአብርሃም ጎን ሳንሆን በዚህ ሰዓት ከሩታ ጎን ነው የምንሆነው። ምክንያቱም ያለችበት ነገር ስላለ በጣም ነው የምንወዳት እኛ። ከእህትም በላይ ነች፣ ብዙ ነገር የምታደርግልን ልጅ ነች። እንዴት እንደምትንከባከበን እኔ ስለማቅነው ማለት የአብርሃም አሁን ራሱ ከአብርሃም ጋር ተጣልተው ራሱ ሄጄ የምትሰጠኝና የምትሰጠኝ ሪስፔክት እኔም በጣም ነው መወዳት እና ይሄ ነገር እንደዚች የፍቅር ሰው የሆነች ልጅ እና አብርሃም ተለያይተው እኔ ማየት አልፈልግም። በጣም ይደብረኛል። እድሜ ልኬን ጠጠት ውስጥ የመገባበት ነገር ስለሆነ ለጓደኞቹ፣ ለሚወድሽ፣ ለቤተሰብሽ ስቲ አንድ ድል ስጭ። ቢያንስ አንድ ድል ትስጠውና ያን ምክንያቱም አሁን ደግሜ እኔ ሳወራት ያንን ነገር እየቆሰቆስኩባት አሳምማታለሁ ብዬ ፈርቼ ሰላምታና እንዲነሽ እንዲናም ብዬ ነው የምጠይቃት ልሰጥ ማለት አዎ ስለዛ ነገር ካነሳውባት ግን ሞር ቤተሰብ ሲሆን አሪፍ ነው ማዘርም እየተጫነቻት ስለሆነ በዚህ ሰዓት ኧረ እሷ እንደውም ከቪዲዮ ጀርባ ራሱ ብዙ ትመክራታለች አለች ልጄ እንደዚህ እኮ አይደለም ትዳር እኛ ብዙ ነገር አሳልፈናል ለእናንተ ብለን ዋጋ ከፍለናል ከሰውነት ጎዳና ትወጣለ፣ ፊት ይጠቁላል ምናምን ብዙ ነገር አለና፣ እንደዚህ አይደለም ልጅነት አያጥቃሽ። ቆም ብለሽ አስቢ አስተዌ። ብዙ ቻሌንጅ አለ። ልጅ መጥቷል። በመካከላችሁ ልጅ እስከተፈጠረ ድረስ አትሊስት ለልጃችሁ ብላችሁ ብዙ ነገር ትተዋላችሁ፣ መተው አለብሽ ምናምን እያለች እሷ በጣም ምትመክራት። ብዙ ነገር ትመክራታለች። ትልቋም ሲስተራለች እንደውም እሷ እያሳቀች ምናምን ነገር እንደዚህ እንትን እያለች እና እየመከርናት ነው እንግዲህ። የቀረውን ደግሞ ፈጣሪ ይጨመርበት፣ ፈጣሪ ይጨመርበት። ያው እኛም ከጎኗ እንደሆነልታቁ በጣም አላችሁ እንጂ በዚህ አጋጣሚ የምር እዩ። አንተን በዚህ በጣም ትወዳለች። ጥሩ አስተዋይ ልጅ ነው ናም ትላለች። ስለአንተ ራሱ ታወራለች እና ያንን ለማለት እንትን ያለችው ከምሰጧት አክብሮት ለሷ ያላቸው አመለካከት ነው። እንደዛ እንድትል ራሱ የሚያደርጋትና ታመሰግናቸዋለች። ሌላው የምታወራ ስለናንተ ነው። ማለት ሚዛናዊ የሆነች ነው። ሚሄድ አለብሽ አብረሽም እኮ እንትን እልህ ነው እንጂ ያን ያክል የሚያጋጭ ነገር ኖሮ አይደለም ከመጀመሪያ ጀምሮ። ምክንያቱም ብታዩ ቤተሰብ እንዲህ የሚያደርስ ነገር አልነበረም። ግን ያው እና ብቻ አሁን ላይ ቤተሰብ እየሄድንበት ያለበት ነገር አሪፍ ነው። ከእግዚአብሔር ጋር እናንተም ጸልዩ፣ እኛም የተቻለንን ጥረት እናደርጋለን። ያው ተኝታለች ብለሽኛ? አዎ ነው እና እና ማዘር ምናምን ደህና ናቸው ደህና ናቸው ነው እና ያልኩሽን ነገር አብሽንም ጠርተን ማናገር ካለብን እ እናናገራለን አሁን ገና ያወሩት ነው አው ብዙ ነገር አለ አስፈላጊ ነገሮች ምናምን የሆኑ ነገሮች ካሉ እኛ በአስቸኳይ ጠርተ ነው እሱም ማድረግ ያለበት ነገር ካለ እንዲያደርግ እኛ እንጫ ነዋለን ችግር የለም ምክንያቱም ምናልባት ከርቷ ጋር ላይ ሊደዋወሉ ይችላሉ ያው በዚህ ሁኔታ ማን እንዴት ሆኖ አይ ምናልባት የሆነ ነገር ካስፈለገም አንዳንድ ነገሮችም ካሉ ችግር የለም አገናኛቸውዋለሁ ከአብርሽ ጋርም ያ ነገር እንዲስተካከል ወይም ነገሮችን እንዲስተካከሉ እናደርጋለን። ብቻ ሰላሟን ያብዛላት። አሜን። እሱን ሰላም ያውርድላቸው፣ ሰላም ያውርድላቸው። እንደሚስተካከል ተስፋ አለኝ። የሆነ ያዩት ነገር አለ፣ አሪፍ ነው። ብቻ ቤተሰቡ ጋርም ያለውን ነገር ስላየው፣ አረ በዚህ ሁኔታማ ይስተካከላል በቅርቡ። ደስ ይላል። ብቻ እና ሚልይ በቃ ነገ መጣሉ። እሺ እሷ እናገኛት ነገ መጣሉ በቃ